እንኳን ወደ ታሪካዊቷ ጎንደር ከተማ በሰላም መጣችሁ ማለት ፈልጋለሁ። እንግዲህ ከተማችን ጎንደር ቅድም ታሪካዊቷን በተመለከተ መግቢያችን ላይ የተናገረው ወንድሜ እንደተጠበቀ ሆኖ ለሁለት መቶ ሃምሳ ዓመት የመናገሻ ከተማ ሆና ስታገለግልና ስለ ስነ መንግስትና ስለ ሀገር ግንባታ ከፍተኛ አስተዋጽኦ ስታበረክት አይረሴው ጉዳይ የነበረው የነጋዴዎችና የቀረጥ ጉዳይ ነው። ስለዚህ በዛሬ ዕለት የነጋዴዎችና የቀረጥ ጉዳይ ወይም ደግሞ የግብር አሰባሰብን ጉዳይ አባቶቻችን ቀደምት በሆነው አካባቢ ስነመንግስትን መንግስትን መስርተው ለሀገር ያበረከቱት ለሀገር ርሾ የሚሆን መመሪያ የማህበረሰብ የስነ ልቦና ግንባታ ያበረከቱት አስተዋጽኦ ከፍተኛ ነው። ይህን ስናነሳ አንዱ የረጅም ርቀት ንግድ የሚካሄድባት ጎንደር ከተማ በተለይ የሲራራ ንግዷን ስናስታውስ አንዱ ከዚህ ጋር ማናልፈው ታሪካዊ ትውስቷ ግብር ነው። ስለሆነም ግብር መክፈል ሀገርን የመውደድና የማሳደግ ኃላፊነት ነው። ሀገርን ስንወድ ለትውልዱ የሚጠቅሙ እድገትን ሊያፋጥኑ የሚችሉ ስራዎችን ለመስራት ግብር ታትረን እንሰበስባለን። ግብር ከፋይ የሆነ ነጋዴ እንፈጥራለን። ፍትሃዊ ግብር ከፋይ እንዲፈጠር የሚያስተባብር ሙያተኛ መፍጠር እንችላለን። ግብር እንዲከፈል የሚተባበር የኅብረተሰብ ክፍል መፍጠር ይቻላል። ይህን በመፍጠር ረገድ ከዚህ ዛሬ የተሰበሰበው የማኔጅመንት አካል እና የአመራር አካል ድርሻው ከፍተኛ ነው። እንግዲህ ስለ ግብር ስንመለከት ግብር የሀገር ከፍታ ምልክት ነው። ያ ማለት የሀገር ከፍታ ምልክት ስንል ግብር ከሰበሰብን ማህበራዊን፣ ኢኮኖሚያዊን፣ ፖለቲካዊ ጉዳዮቻችን ማሳካት እንችላለን። ማህበራዊና ፖለቲካዊ፣ ኢኮኖሚያዊ ጉዳዮቻችን ከተሳኩ ደግሞ የሀገርን ብሔራዊ ጥቅም ለማስከበር በእጅጉ ይጠቅማል። ስለዚህ ሀገራችን ከፍታ ላይ ለማስቀመጥ ዜጎቻችን በከፍታ እንዲቀመጡ ካስፈለገ የግብር አሰባሰብ ስራችን ላይ በተገኙ መንገድ እያንዳንዳችን ድርሻችን ተወጠን በትኩረት መስራት ያስፈልጋል እላለሁ። ክቡራትና ክቡራት እንግዲህ ከዚህ ቀደም በክልል ደረጃ ሰሞኑን በከፍተኛ ሁኔታ የገቢዎች ቢሮ ንቅናቄ ጀምሯል። ይህ ንቅናቄ ደግሞ ዛሬ በከተማችን በክላስተር ደረጃ ሲያካሄድ እንደ ጎንደር ከተማ አስተዳደር ከፍ ያለ ምስጋና ማቅረብ ፈልጋለሁ። እንግዲህ በተለይ የተፈጠረው የጸጥታ ሁኔታ የግብር አሰባሰብ ሂደታችን በእጅጉ ጎድቶብናል። በተለይ ደግሞ አሁን የተፈጠረው ችግር ሳይሆን እንደ ጎንደር ክራስተር ስንመለከተው ያለፉትን አመታት በተለይ ከ2008 ዓ.ም ምረት ጀምሮ ስንመለከተው መልኩን እየቀየረ ቅርጹን እየቀየረ እየተፈጠረ ያለው የጸጥታ ችግር በተለይ በግብር አሰባሰባችን ላይ ያደረሰው ተጽዕኖ ቀላል አይደለም። በግብር አሰባሰቡ ብቻ ሳይሆን በገቢ ተቋም ሰራተኞቻችን ላይ፣ በገቢ ተቋም ኃላፊዎቻችን ላይ በተመሳሳይ የሚደርሱ ጉዳቶች አሉ። ይህን ተቋቁሞ ግን አካባቢውን፣ ሀገርን ከፍታ ላይ ለማስቀመጥና የተጀመሩ የኢኮኖሚያዊ እና ማህበራዊ እንቅስቃሴዎች ለማህበረሰቡ እድገት የሚጠቅሙ ስራዎች እንዳይቆሙ ለማድረግ ተቋሙና ሰራተኞቹ በከፍተኛ ሁኔታ ጠዋትና ማታ ተገቢውን ግብር ለመሰብሰብ እየታተሩ ይገኛሉ። እንግዲህ እንደ ጎንደር ከተማ በተለይ የጀመር ናቸው ስራዎች አሉ። በከተማ አስተዳደር ደረጃ የምንሰራቸውን አሟጠን ሰርተናል ባንልም የተጀመሩ ስራዎች አሉ። እነሱም በተሻለ ሁኔታ እንዲቀጥል ለማድረግ በከተማ አስተዳደሩ በልዩ ትኩረት እየፈጸም እንገኛለን። በተለይ ደግሞ ከክልሉ ጋር የሚያገናኙን ሁኔታዎች ደግሞ በተለይ ከፒ ኤል ሲ ግብር ከፋይ ጋር እና ከሌሎቹ ጋር ተያይዞ ያለውን ሁኔታ በደንብ ቅርጽ በማስያዝ በኩል ከክልሉ መንግስት ጋር ተባብረን የምንሰራ ነው የሚሆነው። እንግዲህ በዛሬው ዕለት ይህ የሀገር ከፍታ ምልክት የሆነውን በተለይ ስለ ገቢ አሰባሰብ የጸጥታ ችግሩ ሳያግዳችሁ ጎንደርን መርጣችሁ ለመወያየት ዛሬ በዚህ በመገናኘታችን ከፍ ያለ ምስጋና እያቀረብ፣ ውይይታችሁ ያማረ የሰመረ እንዲሆን ቆይታችሁን ከውይይቱ በኋላ አራዝማችሁ ጎንደር ላይ ያለ ምንም ስጋት እስከ ማታ ድረስ እየተንቀሳቀሳችሁ ተዝናንታችሁ ራሳችሁን ሪፍሬሽ አድርጋችሁ እንድትመለሱ እያልኩ እንኳን ደህና መጣችሁ ማለት ፈልጋል ለመጀመሪያ ክልላችን ከነበረበት የሰላም ችግር እንደዚህ መገናኘት ተነፋፍቀን ዛሬ በዚህ ደረጃ ለመገናኘታችን መሞቃታችን የክልላችንን ሰላም የተሻሻለ መምጣትን የሚያሳይ በመሆኑ እንኳን በሰላም በዚች ውቢቷና በእናትዋ ጎንደር ከተማ መገናኘት አበቃ እንላለን። እንደሚታወቀው ግብር የመንግስት እቅዶች የማሳኪያ መሳሪያ ነው። ግብር የተቋሞች ሁሉ እስትንፋስ ነው። ግብር መንግስትም ያለ ግብር ሀገርም ያለ መንግስት መጽናት አይችሉም። ስለዚህ ለመንግስት ሁለት ዋና መሳሪያዎች አሉት። አንዱ ግብር ነው፣ ሌላኛው የፀጥታ ኃይል ነው። መንግስት ለመንግስት ቆሞ አንድን ሀገር ማስተዳደር እንዲችል ማለት ነው። ከዛ ቀጥሎ ያሉት ግብር በተሰበሰበ ግብር የሚንቀሳቀሱ የመንግስት ማሽነሪዎች ናቸው። ስለዚህ ግብር ላይ ከፍተኛ ትኩረት ተሰጥቶ መሰራት ይኖርበታል ማለት ነው። በዚህ ጸጥታው በታወቀበት ወቅት የክልላችን አመራር ለገቢ አሰባሰቡ ከፍተኛ ትኩረት ሰጥቶ ከገቢ ተቋሙ ጋር ተቀናጅተው በመስራት በኩል የነበረው ድጋፍና ክትትል ቀደም ሲሉ ከነበሩ አመታት ጋር የሚነጻጸር አይደለም። በዚህ ምክንያትም በዚህ ችግር ውስጥ ሆኖ ተቋሙ ላይ የሚደርሱ ልዩ ልዩ ተጽዕኖችና ጥቃቶችን በመቋቋም የተሻለ ገቢ ለመሰብሰብ ጥረት ተደርጓል። በመሆኑም ባለፈው አመት በዛ አስቸጋሪ ወቅት ውስጥ ሆነ 2016 2015 ከሰበሰብንበት በአራት ቢሊዮን ብር ብልጫ ያለው ወደ አርባ ሁለት ቢሊዮን ብር በላይ መሰብሰብ ችለናል። ችግሩ ሰፊ ነበር። ይሄ ችግር ወደ 2017ም ቢሸጋገርም የሀገራችን ክብር የሆነው መከላከያ ሰራዊታችን እና በክልላችን ያለው የጸጥታ ኃይላችን ተቀናጅተው በሚሰሩት ስራና በሀገር ሽማግሌዎችና ተመላቅ አባቶች በሃይማኖት መሪዎች በሚደረግ የሰላም ጥሪ የሰላሙ ሁኔታ እየተሻሻለ የመጣበት ሁኔታ ተፈጥሯል። ከዚህ አንጻር ባለፉት ሰባት ወራት ወደ 31 ቢሊየን ብር በላይ ገቢ የሰበሰብንበት ሁኔታ ተፈጥሯል። ይህም ከባለፈው ዓመት ጋር ሲነጻጸር ከአስር ቢሊየን ብር በላይ ብልጫ ነው። ይህ አንዱ የክልላችን የሰላም ሁኔታ እየተሻሻለ መምጣቱን የሚያሳይ አሁን ባለንበት ስምንተኛ ወር እያገባደድን ባለንበት ከ35 ቢሊየን ብር በላይ ሰብስበናል እና ቀጣይ ይሄ ያቀድነው እቅድ በዚህ አመት ማሳካት ግድ ይላል ማለት ነው። አንደኛ የሁለት ዓመት እቅድ ነው ያዝነው 2017 እቅድ ማለት የ2016 እቅድ ማለት ነው። 2016 ላይ ያልፈጸምናቸው ወደ 2017 ተንከባለው የመጡ ውዝፍ ግብሮች እና 2017 ደግሞ በራሱ ግብር ከፋዊ ግዴታ መወጣት ስላለበት እነዚህ ተደማምረው የ2017 7165 ቢሊዮን ብር እቅዳችንን ማሳካት ይኖርብናል ማለት ነው። ብዙ ረበረብ እየተደረገ ነው፣ ቅድም እንደተባለው በ2016 ብቻ አይደለም፣ በ2017 በገቢ የተቋሙ በአመራሮች በአባላቶች ላይ ብዙ መስዋዕትነትም እየተከፈለ የመጣ ነው። ስለዚህ በዚህ በኩል ይሄን አሁን እየተሻሻለ የመጣውን ሰላም እንደ መልካም አጋጣሚ ተጠቅመን ይሄን ያቀድነውን እቅድ ማሳካት አለብን። እቅዱ የክልላችንን ሕዝብና አጠቃላይ መንግሥት የሚመጥን ሆን አይደለም ክልላችን በሀገር አቀፍ ደረጃ የሚያበረክተው የምርት አስተዋጽኦ ከፍተኛ፣ በዛ ልክ ገቢ መሰብሰብ ይኖርብናል። በክልላችን ያሉ የኢኮኖሚ እንቅስቃሴዎች በሙሉ ከገቢ ጋር የሚያያዙ እና ገቢ አመንጫዎች ናቸው። ለዚህ እነዚህ ተደማምረው ሲታዩ ሰባ አንድ ነጥብ ስድስት ቢሊዮን ብር የአማራ ክልልን የሚመጠል እቅድ ሆኖ አይገኝም። አንደኛ የሀገር ልማት አለ፣ የክልል ልማት አለ። ለዛ የሚሆኑ በቂ የሆነ የፋይናንስ ግብዓት የክልል ማመንጨት ይኖርበታል። የህዝባችን ጥያቄ መልስ ማግኘት ይኖርበታል። ስለዚህ እነዚህ የሚመልሱ ፋይናንስ ግብዓት ካላገኘን ደግሞ የክልላችን እድገት መንቆጠቱ አይቀርምና